ማሳድገው ተበላለች፣ ተጠጣለች እኮ። እሷ ግን ልብስ ብቻ ነው የምትገዛላት። ልጅቷ ልብስ ብቻ ነው እንደሚያስፈልጋት፣ ምግብ አያስፈልጋትም፣ አትበላም፣ አጠጣም አለ ራሱ ራሱ በአንደበቱ የተናገረው ነገር። አሁን መልሶ እኔ ብር ላኪብያት አላውቅም። ኒኮን በመጣች በስንት ጊዜ ወዲ ያገባው ብዙ ነገር ነው። አሁን ክርክር እንዳይሆን ይቅርታ ብቻ ይጠይቃት። ንግግራችን ሪከርድ እየሆነ ነው፣ እያንዳንዱ የምንናገራቸው። አርባ ምናምን ደቂቃ ውርትናል። አርባ ምናምን ደቂቃው በሙሉ ሪከርድ ሆኗል። ለምን ነገም ለህግ ማስረጃም እንዲሆን ማለት ነው። እኛ የምንናገረው ህክራም የምትናገረውም አንተ የምትናገረውም ስለዚህ ከሱ ይልቅ እልባት ወደ መፍትሄም ወደ መስጠቱ ብንሄድ አንድ አንተ ራስህ መዛቱ ትልቅ ወንጀል ስለሆነ ከዚህ በፊት በነበረውም አንተንም በህግ ያስጠይቀሃል። ህፃኗንም ደግሞ እንደዚህ ሪከርድ እያደረክ እናቷን እንድትሳደብ እያደረክ መላክም እሱም ትልቅ ወንጀል ነው። የአስተዳደግህም ትክክለኛ አስተዳደግ እንዳልሆነ ቤተሰብ ልጁን የሚያሳድግበት የኢትዮጵያ ባህልና ሴትን በጠበቀ መልኩ የሚያሳድግበትን ስርዓት ይዘህ እያሳደግካት እንዳልሆነ ማሳያ ነው። ስለዚህ ለዚህ ጉዳይ መብት የሚሆን ነገር መቋጫ ስጠን። ጊዜም እንትን ለማለት ያል ደግሞ ትምህርት ነገር እየተማራች ነው እየቀራች ነው። ልጅ እንድትኖር አንፈልግም

እሷም እሷ ማስረጃዎቹ ናምጣ፣ እንደዛ ከሆነ እሷን በህግ ትጠይቃለች። የአንተ ማስረጃዎች እኔ ጋለ፣ የእሷንም ማስረጃዎች ላክልኝ ዋትሳፕ ላይ እሷ አንተ ላይ

እንዴት አትዋሽ። እናንተ እንትን መች ታገኛለህ? ልጅ አለሽ እንዴ? ልጅ አለሽ እንዴ? ብር ብር ያላከ እናት ያላት ነው። ልጅ አለሽ እንዳርለ እንደምትለኝ፣ ይቅርታ ኪሱ ይክተተው፣ ኪሱ ይክተተው። ያለው በነበረው ሁኔታ ውስጥ በመሀላቸው አለመግባባት ሁሴን ሁሴን፣ ነው አይደል ስሙ፣ ጉዳዩን ቋጨው። በነበረው ሁኔታ ጉዳዩ ወደ ህግ ይዛት መሄድ ነው የምትፈልጉት ወይስ ይቅርታ ተባብላችሁ መተላለፍ ነው የምትፈልጉት? ሁለታችሁ ያንተን ሀሳብ እንግዲህ

እንደዚህ በለው አሁን እያለን ያለ ነው። እኛ እዚ ጋር ያለ አራት ሺ ስምንት መቶ ህዝብ እያለ ያለው ይቅርታ ጠይቃት። አፀያፊ ስድቦችን በገዛ ልጅሽ እንድትሰደቢ ስላደረግኩሽ፣ በጥይት ግንባርሽን ብዬ ይደፋሻለሁ ብዬ ስለዛትኩብሽ ይቅርታ አድርጊልኝ ይበላት። ይህንን ነው የምፈልገው። ወይ አልሰማም። ሰምቻለሁ እኮ የእሱን መቋጫ ነው የምንፈልገው፣ እኛም ወደ ሌላ ስራ እንትን እንድንል፣ ጉዳዩንም ፋይሉን በዚህ እንድንዘጋው። በነበረው በላው ምስማ፣ እሷም ትስማ በበጆ ማስቀየምኩ ሽክርታርግ ያው ይቅርታ በደረስ በሆነው ነገር ይቅርታ አልደርስብሽም፣ አንቺም አትድረሽብኝ የሚል ነው እንግዲህ። ገደምዳ ከኋላው ደግሞ ይኸው አለው። ሌሎችም ቲክቶክ የከፈቱ ሰዎች አሉ መሰለኝ፣ ያስተጋባላው። ኤኒዌይ ይቅርታ ብሏል። ኢክራምም ነው አብራችሁ ይኖራችሁ አብራችሁ የበላቸው የጠጣችሁ ናችሁ እና አንዳንዴም ይቅርታ በይቅርታ ነገሮችን መፍታት መልካም ነው ያለውን ነገር አንቺም ልጅሽን ነገ ምንም ይሁን ምን በልጅሽ በኩል ትገናኛላችሁ እና ነገሮችን ወደ ሌላ ይዞ መሄዱ ተገቢ ነገንትን ስለሚ በይቅርታ በተተላለፈው ይቅርታ ብሏል። አንቺም ይቅር ብለሽው ልጅሽን ግን እየተየለ ቢያገናኝሽ ባያገናኝ ደግሞ ለእኛም ነግረሽን ከዚህ በኋላ ባለው እኛም እየተጋገዝን ጉዳዩን ይዘንበት የምንሄድበትን ሁኔታ እንፈጥራለን። እንደዛ ቢሆን መልካም ነው። አቡይ ትክክል። በጣም ጥሩ ተስፍዬ። ስትደዋወሉ ከዚህ በኋላ በክብር ሁለታችሁም ሰላም ነው። ልጅ ማግኘት ፈልጌ ነበር። በቃ ሲሪየስ የሆነ ሪሌሽንሽፕ ነው ሊኖሩ የሚገባው መሀላችሁ። ተከባበሩ። በክብር መዋደድ ግድ ነው። አውዬ እኔ ግዴታ ካርድ መሙላት የለብኝም። እኔ ግዴታ ካርድ መሙላት የለብኝም። ኢሞ ላይ ያገናኘ ስለው እንዲያገናኘ ንገሩልኝ። በቪዲዮም ልጅን ማየት ከፈለኩኝ በቃ በምፈልጋ ሰዓት። አሁን የበዓል ቀን በጣም ደብሮኝ ነው አልኩት። ምክንያቱም ለልጅ ልብስ ገዝቼ አራት ሺ አምስት መቶ ብር ገዝቼ ልብስ ስድስት ሺ ብር ልኬ ገዝቼ፣ ነገር ግን ልጅ ዘንጣ መዋሉ አሁ ነገር አላየውኝም ከፍቶ ነው ያለው። ልጅንም ባለማግኘቴ ማለት ነው። ስለዚህ ልጅን በቃ በምፈልገው ሰዓት እንዳገናኘ ይንገሩልኝ። ኢሞ ላይ ይጠቀማል፣ በቃ እንደ ማንኛውም ሰው በቃ እኔ ሰላም ብለዋለሁ። ልጄን ብቻ ነው የምፈልገው። ልጄ እንዳያገናኘ ይንገሩልኝ። ሌላ ምንም የሚያገናኘን ነገር የለም። ሁሉንም እኔ ትቻለሁ እኮ እዚህ ራሱ መምጣት አልፈለግኩም ነበር። እሱ ነው ልጄን አላገናኘኝ ያለ እንጂ እኮ ይሄኛው እኮ የሞተ ነገር ነው። በቃ እኔ የራሴን ህይወት ነው መምራት ነው የምፈልገው፣ መኖር ነው የምፈልገው። ስለዚህ ልጄንና ልጄን ብቻ ነው አሁንም ቀጣይ የምፈልገው፣ ከሱ የምፈልገው ነገር ምንም የለም ያነሳውን ነገርም አለ በምደውይበትም ሰዓት በምታወሪበት ሰዓት አሁን ባለው ህይወት ውስጥም አንቺም ትንሽ የምትናገሪው ነገሮች እንዳሉ እሱም አንቺ ትክክል አይደለም፣ አንቺም እሱ ላይ ብቻም ሳይሆን አንቺንም ጥፋተኛ ያደርግሻል። በቃይ በለሽ ተለያይታችኋል። የራሱን ህይወት ደግሞ መኖር አለበት። ከኖረ ደግሞ የዛኛው ህይወት ውስጥ ሀሳብ ምናምን ነገር መስጠትና እንዲያደርጋለ እንዲሆና ምናምን የሚለውን ነገር

በቃ አንዴ ሄደ ነገር ጦስሽ ውሰድ። እንኳን ቀረብሽ፣ እንደዚህ አይነት ሰው የገዛ ልጁን ስድብ የሚያስተምር ሰው። ተመስገና እንኳን ፈጣሪ ከእንደዚህ አይነት ሰው ገላገልከኝ። እንኳን ውሰደችልሽ፣ እንደዚህ አይነት ሰው። ኤንወይ እንደዛ አድርጉ ሁሴን። በጣም ነው። አንቺንም እንግዲህ ሁለታችሁንም ችግራችሁን ለመፍታት በመሞከራችሁ እናመሰግናለን። በግልጽነት በቅንነት ልጇን አገናኛት ታገኛት በምትችለው መልኩ በቪዲዮም በኦዲዮም ማግኘት በምትፈልግበት ሰዓት አሳያል። መልካም እሺ፣ በዚህ እንቋጨው፣ አይሻልም? አሁን አሁን አሁን ልጇን ላይ ሊያገናኛት ይችላል። አገናኛ አገናኛት ትደውል ላለች አሁን እንደወጣች። እሺ፣ ቴንክ ዩ። ሰላሙን እንደውል ላለን እኛ ያደረሳችሁበትንም ሁኔታም እናጣራለን። ያው ተ ይዋለ ደውል ላለ ቤተሰብ ያገናኛት ነው። አሁን ልደውልለት፣ ደውልለት ነው። አሁን እንደወጣሽ ደውዬ ያገናኘሽ፣ እንዲያገናኝሽ ትፈልጊያለሽ? እዚሁ አሁን ልጅሽን ችግር የለውም ግን ሌሎች ሙሉለት ወይ እኔ ሞል አለፈን፣ ችግር የለም። ጠዋት እናመሰግናለን። ምናልባት ደግሞ እንግዲህ ቅድምም ሲያነሳም እንግዲህ እዛ እየሰሙ ይሆን እንዴ? በእህቶቹ በምናም ግዴታ እያሱን ብቻ ፎከስ አድርጊ። እንደሚለው ቀን ስራ ነው ምሰራው እያለ ነው። ቀን ስራ የሚኖረው የሰራ ሰው ዳታ ላይ ኖረው ይችላል። ምናምናምን ነገር እና በተለያዩ በእሱ ዙሪያ ባሉ ሰዎች እየደወልሽ ለማግኘት ሞክር ግን ዴታ ሱ ብቻ ማየት ውበታት አድርጊ አንቺ። እኔ እንደዛ አላደርግም፣ ግን አሁን ሌሎቹንም ብር አላከችም ብሎ ይከለክላቸዋል። ለዛ ነው ኢክራም ኢክራም፣ አሁን ቤቀሽ ከዚህ በኋላ ብር አላከችም ብሎ ካላገናኘሽ ስትደውይለት፣ አላገናኝሽም ብርክ ስላላክሽ ካለሽ ቮይስ ሪከርድ አድርጊው። ኦኬ እሺ። ወይ ስሪ ካልድሽን ያ እሺ። ከልጅሽ አረብ አገር አይበልጥብሽም። ጣይና አረብ አገር ገንዘብ ነው አይደል? ገንዘብ ከልጅሽ አይበልጥብሽም። ጥለሽ ጊቢ። በህግ ሴቶችና ህፃናት ሂጂ፣ ክሰሽ እና ልጅሽን ተቀበይ። ቆፍጠን በይ። እራስሽን አንቺ ካላስከበርሽ ማን እንዲያስከብርልሽ ነው የምትፈልጊው? እንደገና ህግ የለም እያልሽ ፊት እየሰጠሽው እንደዚህ ባይጠግብ ይገርምሻል እንደ ሀቡ እዛ እኮ ሂጅ ማለት ነው። ብዙ ጊዜ ማውራት አልፈልግም። እንደገና ደግሞ ማለት ነው አንቺ ለሚስትክ እናገራለሁ ምናምን እያልሽ እሱን ልትለው አይገባም። ልታመሰግኝ ይገባል ፈጣሪሽን ከእንደዚህ አይነት ሰው ስለገላገለሽ። የትኛዋ ሴት ናት እንደዚህ አይነት ሰው ባሏ እንዲሆን የምትመኘው? ለሴት ክብር የሌለው ኦኬ፣ የገዛ ለገዛ ልጁ የማይራራ የገዛ ልጁን አይምሮ የአራት አመት ከሰባት ወር ልጅ እናቷን አፀያፊ ስድብ እንድትሰድብ የሚያስተምር አባት። ያደለው አባት፣ መልካም አባት ልጁን ፊደል ያስቆጥራል፣ ልጁን ብዙ ነገር ያስተምራል። እሱ ቁጭ አርጎ ልጁን ስድብ፣ እናትሽን እንደዚህ እያልሽ ስደቢ፣ ብር አላከችልሽም እያለ ልጁን ከልጅነት የብር ወዳጅነትን ብር ያልሰጣትን ሰው መውደድ እንደሌለባት አፀያፊ ስድቦችን እያስተማረ የሚያሳድግ አንቺ ፈጣሪ ምን ያህል በውዴ ነው ከእንደዚህ አይነት ሰው በጊዜ የገላገለኝ በአንድ ልጅ የገላገለኝ አትይም? እኔ በጣም አሳዘነችኝ። አሁን አብራ ያለችው ሴት ይብላኝ ለሷ አንቺስ ወተሻል ከዚህ ህይወት አንቺስ ተገላግለሽዋል። ይሄን ሰውዬ ይብላኝ ይብላኝ አብራ ላለችው ምን አይነት አሳር እያየች እንደሆነ። ዛሬ ደግሞ ቆማ አንቺን እንዲህ ሲያረገች ስታይ ነገ እሷን የባስ እንደሚያረጋት ስታቅ ምን አይነት ሰላም ይኖራታል? አንቺ እኮ በጣም እድለኛ ነሽ ተገላገልሹ ወሰደችልሽ። በጣም ልታመሰግኛት ይገባል፣ ከዚህ ሰውዬ የገላገለችሽን ሴት። አንቺ ጥሩ እናት ከሆንሽ በጊዜ ገብተሽ ልጅሽን ከእንደዚህ አይነት ግድ የለሽ አባት ልጁን ስድብ ከሚያስጠና አባት ልጅሽን ገላጊያት እና በፍቅር ጥሩ ስነምግባር ያላት ልጅ አሳድጊ። ነገ በጣም መጥፎ ልጅ ነው የምትሆነው ልጃችሁ ዛሬ በጊዜ ሄደሽ ካላዳንሻት። ሂጂ ልጅሽን አድኝ ከእንደዚህ አይነት አባት ይህን ነው የምነግርሽ። ነገ እንዳትጸጸች። ነገ ባለጌ ልጅ ሆና ከማንም ጋር ማትኖር ልጅ ሆና እንዳታገኛትና እንዳታዝኝ። የዛኔ እኔ ገብቼ በደረስኩላት ኖሮ እንዳትኝ እመኝ እንዳይቆድሽ እንዳያልፍብሽ። እድሜዋ አሁን ሰባት ዓመት ደረሰች አይደል? ስለዚህ ቶሎ ቲቪ ምንም ሀብት ንብረት ስትይ ጊዜሽን አታባክሪኝ። ልጅሽ ከአንቺ የምትፈልገው ጊዜ እና ፍቅር ነው፣ ሀብት ንብረት አይደለም። ሀብት ንብረት አንቺ ጥሩ ትምህርት ካስተማርሻ በጥሩ ነው ምግብ ስለምግባር ካሳደግሻ እራሷ ነገ ሰርታ ታገኘዋለች ሀብትና ንብረት። ሂጂ፣ የእናትነት ግዴታሽን ተወጪ፣ የእናትነት ኃላፊነትሽን ተወጪ። አለቀ። ልጅሽን አድኛት ነገ እንዳትወቅስሽ። አንቺ ነሽ እንደዚህ አይነት ሰው ላይ ጥለሽ እንደዚህ አይነት አስተዳደግ ያደግኩት ትናንትና አንቺ በጊዜ መተሽ አድነሽ ቢሆን ኖሩ ዛሬ እንደዚህ ባለጌ ተሳዳቢ መንደሬ ሆኜ ከማንም ጋር መኖር አያቅተኝም ነበር። ዛሬ እንደዚህ መሃይም አልሆንም ነበር እንዳትልሽ ልጅሽ ነገ። ልጅና ልጅሽን አሳድጊ የእናትነት ኃላፊነች ውጭ ገንዘብ ስታሳድጅ እንዳታመጥሽ ልጅሽ። ይህንን ነው እኔ የምሰጥሽ ምክር። አብይ በጣም ነው የማመሰግነው፣ አለ ስጥልኝ። በጣም ትልቅ ነገር ነው ያደረግሽልኝ። በጣም ያኔ እጨነቅ ነበረ፣ ማለት ዝም ብዬ ገብቼ ያኔ ያልሆነ ነገር ቢፈጠርብኝ እሳ ምናምን እያልኩኝ በጣም እምፈራ ነበረ፣ እና በጣም ትልቅ መፍትሄ ነው ያደረጋችሁልኝ። ነገም ያኔ የሆነ ነገር ቢፈጠር ከጎን ስላላችሁ በጣም ነው የማመሰግነው፣ አለ ልጆችሽ፣ እናት ያድርግሽ። እና አለን እኛ ከጎንሽ ችግር የለም ከዚህ በኋላ የኢትዮጵያ ህዝብ አለም ሰምቷል ይሄ ላይቭ ስክሪን ሪከርድ ተደርጎ ይሰራጫል ስለዚህ ሁሉም ሰምቷል ጫፍሽን ቢነካሽ ከዚህ በኋላ እሱ ተጠያቂ እንደሆነ ስለሚያውቅ ጫፍሽን አይነካሽም ሀንድረድ ፐርሰንት ሽሮኝ የምነቅሽ ከዚህ በኋላ ይዘትብሽም ከዛ ተብሽ ማስረጃውን ይዘሽ ቀጥታ ወደ ህግ አካላት ነው እኛ መንገዱን እንመራሻለን ሁላችሁንም አላይስትልኝ ተጣሞ ልንገርሽ እኔ በህይወቴ ትልቁ ነገር የልጆቼ ናቸው በልጆች አልደራደር። ምንም ነገር ይቅርብኝ፣ ግን ልጆቼ ከጉዬ ከቅፌ እንዲወጡ አልፈልግም። ዛሬን እንዲያመልጠኝ አልፈልግም። ከልጆቼ ጋር ነገ እንዳይጸጽተኝ ማለት ነው። ገባሽ? ስለዚህ ችግኝ አንዴ ከቃሞ ካደገ በኋላ ለማቅናት ስትሞክር ይሰበራል። በጊዜ ገብተሽ ልጅሽን አሳደግ። ይገባሽ? እሺ። አጉይ እንሻላ። አሁን በቅርብ እገባለሁ። እንሻላ አመሰግናለሁ ሁላችሁንም። አላህ ይስጥልኝ። አሜን። አይዞሽ ጋር ነው ማሽ ሀቡ ንገሪያት ኢክራም ከሆነ ተገናኝ ተገናኝ ከሀቡ ጋር እሺ። ሰታሽለት እንትኗ ቁጥሯን አለኝ። አዎ እኮ በቃ እሷን አናግሪያት ቆንጆ አንዳንዴ የማልችልበት ቦታ ሆኜ ካልመለስኩልሽ ያው እንትን። አሁንም እኔን አስገብኝ ብላኝ እኮ ነበረ አንቺ ሳብሻት እንጂ። እሺ፣ በእናትሽ መጀመሪያም እኔ ነኝ። አዎ እ አሁን በኋላ እሷን አናግሬያት እሷን አናግሬያት ድምፅ ይሆናልበጣም ነው የማመሰግንሽ። ችግር የለውም። ከአሁን በኋላ በእሷ እንትን አለም አንቺንም ይቅርታሽ ስራ ካስፈተው ነገር አመሰግናለሁኝ። አስፈትተሽን ሳይሆን አንዳንዴ ሳላየውሱ ቃል ቁጥት ቁጥት ቢሉ ልጆች አሉ እና እንደዛ እንዳይሆን ብዬ ነው። እሺ ችግር የለምሽ። ሶሪ በጣም ይቅርታ አርጎልኝ። ጋይዝ ወይ ጉድ፣ ነርፈስ አረገኝ። ኩይ ሰውዬ በእናታችሁ ተስፍይ ምን ብዬ እንደማመሰግንክ እኔ ቃል የለኝም። ተስፋዬ ቅልቦች ሚውት ነኝ እንዴ? አሎ አይደለሽ ማብ ቅልቦች፣ ኔትወርኩ ነው ማለት ነው። ምን ይኸው ከእሱ በኋላ ሌላ ችሎት ላይ ገብቼ አአ ሌላ ችሎት። አውይ ወይ ወይ አሎ አሎ አቡ ኦኬ እሺ፣ ዋናው መኖርክ ነው። ኤደን ወይ አልመጡም። ምን እናድርግ? ማሬ ያለው የእኔ ኔትዎርክ ነው።